አረጋዊው ቅዱስ ዮሴፍ አምላኩን እንዳባቱ አባቱ ያሳደገ ጻድቅ ከመቤታችንና ከቅድስት ሶሎሜ ጋር በመሆን ጌታችንን ይዞ በምድረ ግብጽ በስተርጅናው የተሰደደ አባት። አረጋዊው ቅዱስ ዮሴፍ አባቱ ያዕቆብ፣ እናቱ ደግሞ የውሃዳ ትባላለች። የተወለደውም በእስራኤል ሀገር በቤቴሌም አውራጃ ገሊላ ናዝሪት ነው። ይህችን ቤቴሌም ነቢያት ትንቢት የተናገሩላት የውሃ ምንጭ የበዛባት ተራራማና በወቅቱ የንግድ ከተማ የነበረች ናት። ሕዝቦቿን በመምህራን አይሁድ ተምረው በሕገ ኦሪት የታነጹ ነበሩ። ጻድቁ ዮሴፍን በዘመኑ የነበረውን የኦሪትን መጽሐፍ የተማረ ሲሆን እንደ ኦሪት ሥርዓቱ ካደገ በኋላ ሚስት አገብቶ ያዕቆብ፣ ስምዖን፣ ዮሳ፣ ይሁዳና ሌሎች ሦስት ሴቶች ልጆች ወልዷል። ልጆቹ ለእርሱ የሚታዘዙ ሆነው ካደጉ በኋላ ሦስቱ ልጆች የጌታችን ሐዋርያት ሆነዋል። ቅዱስ ዮሴፍ ድግር ጠራቢ ነበረ። ይህም ማለት ለእርሻ አገልግሎት በበሬ ለማረስ የሚያስፈልጉ ሞፈር እና ቀንበር የሚሰራ ነበረ። በዚህ መልኩ ቤተሰቡን እየረዳ ሲኖር በ52 ዓመቱ ሚስቱ አረፈች። በአባቶቹ መቃብር ኬብሮን በተባለ ቦታ ቀበራት። አረጋዩ ከመቤታችን ከቅድስ ድንግል ማርያም ጋር ያለው የሥጋ ዝምድና ስንመለከት አላዛር ማታንና ቅስራን ወለደ። ማታን ያይቆብን ያይቆብ ዮሴፍን ወለደ። ቅስራ ደግሞ እያቄምን ያዕቆብ ማርያምን ወለደ። አረጋዊ ቅዱስ ዮሴፍ ከ1985 አረጋውያን መካከል እመቤታችን ቅዱስ ድንግል ማርያምን ለማገልገል በ84 ዓመቱ ተመረጠ። የተመረጠውን በሦስት ምስክርነት ነው። አንደኛ፣ በትሩ አበባና ፍርታ እመቤታችን ጠባቂ እሱ እንደሆነ ተጽፎባት በመገኘቱ ሁለተኛ፣ እርግብ በተለየ ሁኔታ በአረጋዊ በቅዱስ ዮሴፍ ላይ በማረፏ ሶስተኛ፣ እጣ ቢያወጡ ለአረጋዊው በመውጣቱ ምክንያት ነው። የአምላክን እናት ለማገልገልና በድንጋይ ከመወገር እንዲጠብቃት የተመረጠው አባታችን ቅዱስ ዮሴፍ በእርጅና ወራት ደከመኝ ሰለቸኝ ሳይል አገልግሏል። በስደት ጊዜ በበረሃ ተንከራቷል። አምላኩን እንደ አባት አሳድጎታል። እንዲያውም የእንጨት ሥራ በሚሠራበት ወቅት ሥራውን ያከናውን የነበረው ለጌታ አንድ የራሱ መቀመጫ ሰርቶለት ፊት ለፊቱ አስቀምጦት ዐይን ዐይኑን እያየው እንደነበረ ገድሉ ይናገራል። አረጋዊው ቅዱስ ዮሴፍ ከመቤታችን በሐዘኗም በደስታው ጊዜ አብሯት በመሆን አገልግሏታል። በመጽሐፍ ቅዱስ ላይ ተጽፎ እንደምናነበው ሙሴ በፈጸመው ስህተት ራሱን ከእግዚአብሔር ጋር አስተካክሎ ከዚህ ድንጋይ ውሃ እናወጣላቸዋለን። በማለቱ አርባ ዓመት የደከመበትን አገልግሎት ከናን እንደማይወርሳትና እንደሚሞት ቢነገረውም አገልግሎቱን ግን ቀጠለ። እሱ ያገለግል የነበረው ስለ እግዚአብሔር ፍቅር እና ስለ እውነት ነበረ እንጂ ስለ ከናን አልነበረም። ልክ እንደ ሙሴ ሁሉ በብሉይ ኪዳን የነበሩ አባቶች ከሞት በኋላ ወደ ሲዮል እንደሚወርዱ እያወቁ በዘመናቸው ሁሉ እግዚአብሔርን አገልግለው አልፈዋል። አረጋዊ ቅዱስ ዮሴፍ በስደት ወቅት ልጁ የወሳ ሄሮድስን ከኋላቸው ስለላከባቸው አራት ሰራዊት ጦርና በቤቴሌምና በአውራጇ ስለተፈጸመው የእናቶች መከራና የሕፃናቱ ሲቃ አንድም ሳይቀር በነገራቸው ሰዓት እመቤታችን ቅድስት ድንግል ማርያም በከፍተኛ ደረጃ በመደንገጧ፣ ጌታም የእናቱን ድንጋጤ ተመልክቶ የወሳ አመጣጥህ ዋጋ የሚያሰጥ ነበረ ነገር ግን እናቴን በማይገባ አስደነገጥካት። በልዳግም ምጻት መጥቼ ዋጋን እስክሰጥ ድረስ ይህችን ድንጋይ ተንተረሰ ለዘመናት አንቀላፋ በማለት ስለተናገረው ዮሳ ከዛች ደቂቃ ጀምሮ ነፍሱ ከስጋው ተለይታው ሞተ። አረጋዊው ቅዱስ ዮሴፍ ይህንን ሁሉ በዓይኑ እያየ በቃ ከዚህ በኋላ ልጄን ገሎብኛል ማገልገል የለብኝም ሳይልና ሳያማርር ታማኝ አገልጋይ መሆኑን አሳይቷል። ዮሴፍ ጻድቅ ነበረ። ጻድቅ ማለት እውነተኛ፣ ለእውነት የቆመ ቅድስና ያለው በመልካም ሥራው የተመሰከረለት ከክፉ ሥራ ሁሉ የራቀ በማንኛውም ነገር ነቀፋ የሌለበት ደግና ንጹሕ ሰው ማለት ነው። ነቢዩ ሙሴ በኃላፊነት ለሚመራው የእስራኤል ሕዝብ የሚከተለው መመሪያ ሰጥቶ ነበረ። የአምላክህን የእግዚአብሔር ቃል ብትሰማ፣ ዛሬ አዘዝኩን ሁሉ ትእዛዝ ብታደርግ ብትጠብቅም፣ አምላክህ እግዚአብሔር ከምድር አሕዛብ ሁሉ ከፍ ከፍ ያደርግሃል። የአምላክህንም የእግዚአብሔር ቃል ብትሰማ እነዚህ በረከቶቹ ሁሉ ይመጡልሃል፣ ያገኙህማል። አንተ በከተማ ብሩክ ትሆናለህ። ኦሪት ዘዳግም ምዕራፍ 28 ከቁጥር 1 እስከ 7። የአምላክን ቃልና ትእዛዝ ለመስማትና ለመጠበቅ በረከትንም ለማግኘት በወቅቱ የታደለው የእስራኤል ሕዝብ ነው። ዮሴፍም ከዚህ ሕዝብ መካከል የተገኘ እስራኤላዊ ጻድቅ ነበረ። የአረጋዊ የቅዱስ ዮሴፍ ጻድቅነት በምናኔ በገዳም በሚደረግ ተጋድሎ ሳይሆን አብሮ በሚኖርበት ኅብረተሰብ ውስጥ በሚያሳየው ደግነትና በነበረው ፍጹምነት ነው። ጌታችን 22 ዓመት በዚህ ምድር ላይ ሲቆይ ቅዱስ ዮሴፍም 114 ዓመት ሲሆነው አረጋዊ ቅዱስ ዮሴፍ ከዚህ ዓለም ድካም አረፈ። ጌታችንም የገነዘው ብቸኛ ጻድቅ ቅዱስ ዮሴፍ ነው። ሐምሌ 26 የረፍት በዓሉ ሲሆን፣ በዚህ ሁለት መልአክ ለታማኝነቱ የክብር አክሊል አቀዳጅተውታል። የቅዱስ ዮሴፍ በዓላት ሁለት ሲሆኑ ግንቦት 24 በስደት ወደ ግብፅ አገር የገባበት ሲሆን እንዲሁም ሐምሌ 26 እረፍቱ የሚታሰብበት ነው። የአረጋዊ ቅዱስ ዮሴፍ በረከት ይደርብን። የቅዱሷን ሞት በእግዚአብሔር ፊት የከበረ ነው። መዝሙር 115 ቁጥር 6። ምንጭ ሆህተ ጥበብ ሰንበት ትምህርት ቤት። ወስባት ለእግዚአብሔር ወለውላዲቱ ድንግል ወለ መስቀሉ ክቡር።